ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል። ከኢትዮ ኒውስ መረጃዎች ጋር አብራችን ጥቆይ ግብዣችን ነው። በቅድሚያም አርዕስት ዜናዎችን አስቀድማለሁ። በአማራ ክልል ጎንደር፣ ጎጃም፣ ወሎና አሸዋ ቀጠናዎች ከባድ ውጊያ መቀስቀሱ ታውቀዋል። በጎንደር ከተማ የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በሰዓታት ውስጥ በከተማዋ ውጊያ ተከፍቷል ተብሏል። በሌላ በኩል የማዘጋጃ ቤት ኃላፊው በፋኖ ኃይሎች የተገደለባት ከተማ፣ የብልጽግና ባለሥልጣናት በመከላከያ በአንድ ቦታ ጠርንፈው ሲጠበቁ ማድራቸውን የተሰማው፣ ይህ ሁሉ ውጊያ የሚካሄድበትን የአማራ ክልል 80 ፐርሰንት ተቆጣጠራን የሚሉት ደግሞ የብልጽግና የሰላም ሚኒስትር መሀመድ እንድሪስ ናቸው። በዝርዝር እንመለከታለን። ኤርትራ የብልጽግና ፖለቲከኞች የአገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ጥንደዋን ስትል ወነጀለች። የኤርትራው ማስታወቂያ ሚኒስትር የማነ ግብር መስቀል ለኢትዮጵያ መከላከያ ሰራዊት ሚኒስትር አይሻ መሐመድ ናም ያገዛዙ የፓርላማ አባል አምባሳደር ዲና ሙፍቲ ክስ ምላሽ ሰጥተዋል። በአሁኑ ወቅት የብልጽግና ደጋፊዎችና ተሳዳቢዎች ስለ ኤርትራ ማንኛውም ነገር መተቸት ላይ ትኩረት አድርገዋል ሲሉ የማነ ግብር መስቀል ተናግረዋል። በዝርዝር ነው። የደሞዝና የስራ ክፍያ በጠየቁ የህክምና ባለሙያዎች ላይ ፍርድ ቤት ተጨማሪ ጊዜ ቀጠሮ ሰጥቷል። ፍርድ ቤቱ ዶክተር ማሌት ጉሽን ጨምሮ ሁከትን ማነሳሳት የተጠረጠሩ ስምንት የጤና ባለሙያዎች ላይ ተጨማሪ ስምንት ቀናት የምርመራ ጊዜ በማለት ፈቅዷል። በዝርዝር እናያለን። ባለሀብቱ የፕሬዝዳንት ዶናልድ ትራምፕን የግብርና የወጪ ህግ አሳፋሪና አስጸያፊ ነው ሲልኮንነም የባለ ብዙ ትሪሊዮን ዶላር የታክስ ፎይታና ተጨማሪ መከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህን ህግ ነው። ኤለን መስኪ አጣጣለው እንዴት የሚለውን በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ። ኢትዮኒስ ሰብስክራይብ በማድረግ አብራችሁ ቆዩ። በአማራ ክልል ጎንደር፣ ጎጃም፣ ወሎና ሸዋ ቀጠናዎች ከባድ ውጊያ መቀስቀሱ ታውቋል። በጎንደር ከተማ የአገዛዝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በሰዓታት ውስጥ በከተማ ውጊያ ተከፍቷል የተባለው በሌላ በኩል በማዘጋጃ ቤት ኃላፊው በፋኖ ኃይሎች የተገደሉባት ከተማ የብልጽግና ባለስልጣናት በመከላከያ ባንድ ቦታ ጠርንፈው ሲጠበቁ አድረዋል። ይህን ሁሉ ውጊያ የሚካሄድበትን የአማራ ክልልን ሰማኒያ ፐርሰንት ተቆጣጥረናል የሚሉት ደግሞ የብልጽግና ሰላም ሚኒስትር መሐመድ እንድሪስ ናቸው። ልሉ ማዕከላዊ ጎንደር ዞና ጎንደር ከተማ ዛሬ ንጋት ጀምሮ በአገዛዙ ጦርና አፋኖ ኃይሎች ካከል ከባድ ውጊያ እየተደረገ እንደሚገኝ የኢትዮ ኒስ የመረጃ ምንጮች አረጋግጠዋል። የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጦርነ በተገኙበት በሰዓታት ውስጥ በጎንደር ከተማ ምስራቃዊ ክፍል ከንጋት 11 ጀምሮ ከባድ ውጊያ እየተደረገ እንደሆነ ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎሮስ በበኩሉ ፋኖ የተቀናጀ ጥቃት በመክፈት የአገዛዙ ምሽጎች እየሰበረ ወደፊት እየገሰገሰ ሲል አስታውቋል። በጎንደር ከተማ ደቡብ አቅጣጫም የአፄ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃን ላይ የተባለ ስፍራ የነበረ የአገዛዝ ጦር ምሽግ በፋኖ ኃይሎች ውጊያ ከተከፈተባቸው አካባቢዎች መካከል መሆኑ ሲታወቅ በተጨማሪም የጎንደር ከተማ አስተዳደር ጠዳ ክፍለ ከተማም ውጊያው ቀጥሏል፣ የተባለው ጎንደር ከተማ በተጨማሪ በጎንደር ዙሪያ ወረዳ አዳሩን የፋኖ ኃይሎች ማክሰኞት ከተማን ሰብረው በመግባት እና በመቆጣጠራቸው የወረዳው ፖሊስ ጣቢያን በመስበር ከሰባ በላይ የፖለቲካ እስረኞችን ማስለቀቅ እንደተቻለ አፋባ አስታውቋል። በዚሁ ጎንደር ቀጠና በደቡብ ጎንደር ዞን የሊ ከምከም ወረዳ አዲስ ዘመን ከተማን በተመሳሳይ ፋኖ ዘልቆ መግባት በአገዛዙ ጦር ሰፈር ላይ ከባድ ውጊያ እያደረገ እንደሚገኝ ታውቋል። የዛሬውን ከንጋት ጀምሮ በጎንደር ከተማና ና በአካባቢው ባሉ ሌሎች ከተሞች የተከፈተውን ውጊያ ተከትሎ ከጎንደር ወደ ባህር ዳር የሚደረገው የየብስ ትራንስፖርት ተስተጓጉሏል ነው የተባለው። በተመሳሳይ በወሎ ቀጠና በሚገኘው የተለያዩ ከተሞች ላይ በሚገኘው የአገዛዙ ኃይል ላይ ፋኖ ውጊያ መክፈትን የመረጃ ምንጮች ተናግረዋል። በዚህም በምዕራብ ወሎ መካነ ሰላም ከተማ ፋኖ በወሰደው እርምጃ በርካታ የአገዛዙ ጦር አባላት መገደላቸውን የታወቀው በመካነ ሰላም በተደረገ ውጊያ ከሀምሳ በላይ የአገዛዙ ወታደሮች የሞትና የአካል ጉዳት ደረሰባቸው ሲታወቅ የጦር መሳሪያዎችና ሎጂስቲክስ ደግሞ በፋኖ ኃይሎች እጅ ገብተዋል ሲሉም የፋኖ የመረጃ ምንጮች ለኢትዮኒስ አረጋግጠዋል። የፋኖ ኃይሎች ጥቃቱን ያደረሱት በመካነ ሰላም ወረዳ ቦታው እሁድ ገበያ ትምህርት ቤትና ውልጮ የተባለ ቦታ ካምፕ ባደረገው የአገዛዙ ጦር ላይ መሆኑን የመረጃ ምንጮቻችን ጨምረው ነግረውናል። ፋኖ በአገዛዙ ጦር ላይ ካርሰው ጉዳት ተጨማሪ የፖለቲካ እስረኞችን ማስለቀቁም ታውቋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ልዩ ዘመቻ ኮማንዶዎች በራያ ቆቦ ተኩሎች ዙሪያ በወሰዱት እርምጃ በርካታ የአገዛዝ ወታደሮች ሲገደሉ፣ አንድ የሰሜን ምስራቅ እዝ ኮሎኔል ደግሞ ቆስሏል ሲል አፋብ አስታውቋል። የፋኖ ኮማንዶ አሃድ ጥቃቱን የከፈተው የአገዛዝ ጦር ትላንት ግንቦት 26 2017 ዓ.ም ንጋት ጀምሮ እስከ ቀን 8 ሰዓት በኋላው ውጊያ ሲሆን የአገዛዝ ጦር ከቆቦ ከተማ ተነስቶ በርካታ እግረኛ ኃይልና በብረት ለበስና ዙ 23 አጅቦ ስንቅና ትጥቅ ሲያጓጉዝ ግድብ መቀረጫውና እንዲሁም ጠበለት በተባሉ ስፍራዎች መሆኑን የፋኖ አመራር ለኢትዮ ኒውስ ተናግረዋል። በፋኖ ኃይሎች ከባድ ጥቃት የደረሰበት የአገዛዝ ጦርም ከቆቦ ከተማ አቅራቢያ ሆርማት ወታደራዊ ካምፕ ውስጥ ሆኖ ከ20 ጊዜ በላይ መድፍ ሲተኩስ ማምሸቱ ታውቋል። በዚሁ በሰሜን ወሎ ዞን መርሳ ከተማ ደግሞ ትላንት ምሽት የብልጽግና አስተዳደር የማዘጋጃ ኃላፊ የሆኑት አቶ ሙርጌ ጌታ ሰማ በፋኖ ሃይሎች በተፈጸመባቸው ጥቃት መገደላቸውን ነዋሪዎች ለኢትዮንስ ተናግረዋል። አቶ ሙልጌታ ሰማው የተገደሉት ከሆስፒታል ተይዘው እንዲወጡ ከተደረገ በኋላ ነው ያሉት። ነዋሪዎቹም ግድያውን ተከትሎ የአገዛዙ ወታደሮች በከተማ ተሰማርተው ነዋሪዎች ላይ ከፍተኛ ድብደባና ማዋከፍ ፈጽመዋል ብለዋል። የማዘጋጃ ቤት ኃላፊ መገደሉን ተከትሎ ወዲያዊ አካባቢ የብልጽግና ሹሞች በመከላከያ ተጠርንፎ በአንድ ቦታ ከፍተኛ ጥበቃ ሲደረግላቸው ማደሩን የኢትዮንስ የመረጃ ምንጮች አረጋግጠዋል። አፋባ በበኩሉ በመርሳ ከተማ አካባቢ በንጹሃን ላይ ግድያና እንግልት እንዲፈጸም ሚና የነበራቸውና ተደጋጋሚ ማስጠንቂያ መልእክት ቢደርሳቸውም ችላ ማለት በወንጀል ድርጊት የቀጠሉ በመሆኑ በማዘጋጃ ኃላፊው ላይ እርምጃ ወስደናል ሲል አስታውቋል። በጎጃም ቀጠና በቀጠለው ውጊያ ከፍተኛ ሰብአዊ እና ቁሳዊ ጉዳት መድረሱም ታውቋል። በባህር ዳር ዙሪያ በሚገኘው ዳና ማርያም፣ ድልሸት፣ አማሬትና ይነሳ እንዲሁም ሌሎች አካባቢዎች ለአንድ ሳምንት በተከታይ በተደረገ ውጊያ አገዛዙ ላይ ከባድ ጉዳት ማድረስ በድል መገስገሱን የአፋባ ጎጃም አንደኛ ክፍለ ነው ያስታወቀው። በምስራቅ ጎጃም ዞን በደጀን ቆይ የትሞራና እናርጅና ና ውጋ ቅጥናዎችም የፊት ለፊት ውጋዮች ና የደፍጣ ጥቃቶች መቀጠላቸውን የፋኑ የመረጃ ምንጮች ተናግረዋል። በስላንትናሎ የትካሄ የትሞራ ወደ ቆይ ሲንቀሳቀስ በነበረ የአገዛዝ ጦር ላይ በተፈጸመ የደፍጣ ጥቃት 13 ወታደሮች መገደላቸውን አፋ ባህና አስታወቀው። በተመሳሳይ ከደብረ ማርቆስ ወደ ረቡዕ ገበያ ከተማ ሬሽን ለመቀበል የወጣ የአገዛዙ ጦር የደማን መገንጣያ የተባለ አካባቢ በፋኖ ኃይሎች ጥቃት ተከፍቶበት ከፍተኛ ሰብዓዊ ጉዳት የተመዘገበበት ውጊያ መደረጉም ተሰምተዋል። በከባድ መሳሪያ ታጅቦ እንቀሳቀስ የነበረው የአገዛዙ ጦር በተደረገው ውጊያ አንድ ሻምበል አዛዥን ጨምሮ 47 ወታደሮች ሲገደሉ 29 ደግሞ መቁሰላቸው ነው የአማራ ፋኖ ብሔራዊ ኃይል ጎጃም ስድስተኛ ክፍለ ጦር ያስታወቀው። የአገዛዙ ጦር በውጊያው 17 ሮኬት ፔምፒ ና መድፍ እንዲሁም በዙ 23 ተጠቅመው እየተዋጋ ቢሆንም የፋኖ ኃይሎች ቀድሞ ቦታ በመያዝ ድል አስመዝግበዋል ሲል ነው አፋባ ጨምሮ ያስታወቀው። በተመሳሳይ በሞጣና በቢቡኝ ቀጠና አራተኛ ቀኑ የያዘው ውጊያው በአራጢ እንዲያምባ ቦሃሽ ተራራና አካባቢ የተደረገ መሆኑን አፋባ ጎጃም ሁለተኛ ክፍለ ጦር ነው ያስታወቀው። የአገዛዙ ጦር በተደጋጋሚ ከአዴት ከሞጣና ከወይን ውሃ የሰው ኃይልና ትጥቅ እየጨመረ ቢጓጋ የፋኖ ኃይሎች የተቀናጀ ውጊያ መቋቋም ስላልቻለ ገዥ መሬቶችን ለፋኑ አስረክበዋል ሲል ነው አፋባ ሁለተኛ ክፍለ ጦር ያስታወቀው። በአካባቢው ዛሬ ውጊያ የቀጠለ ሲሆን አፋባ ጎጃም ሁለተኛ ክፍለ ጦር በምርኮ የያዛቸውን የአገዛዙ መከላከያ አባላትን በተንቀሳቃሽ ምስል አስደግፎ ይፋ አድርጓል። በተያያዘም በዚሁ በጎጃም ቀጠና አዲስ ቅዳም ከተማ ትላንት ምሽት የፋኖ ኃይሎች ዘልቀው መግባት የአገዛዙ ኃይል ላይ እርምጃ መውሰዳቸውን አፋባ ሶስተኛ ክፍለ ጦር አስታውቋል። ጥቃቱ የከፈቱት ምሽት ሶስት ሰዓት እንደሆነ የገለጸው አፋባ በጥቃቱ በተለይም በሴቶች ላይ ጾታዊ ጥቃቱን ማድረስ የተጠረጠሩ የሚ አባላት ላይ እርምጃ ወስዷል ሲል አስታውቋል። በተመሳሳይ በሰሜን ሸዋ ዞን አጣየ ቀጠና ከርካሜ አካባቢ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በተሽከርካሪ ጓዝ የነበሩ የአገዛዝ ጦር አባላት ምግርላቸውም የአፋ ባህር ሸዋ ቀጠና አመራር ለኢትዮ ኒውስ ተናግረዋል። በአካባቢው በነበረው የደፈጣ ውጊያ ከአገዛዝ ጦር አባላት በተጨማሪ የአጣየ ከተማ በተደጋጋሚ ስት ወድም ተባባሪ ነበር የተባለና በኦህዴድ ብልጽግና ስምርት ይሰጡ የነበረ አቶ ሰይድ ኢብራሂም ወይም ደግሞ ሊቀመንበር እየተባለ የሚታወቅ ሳምንቆ ኃላፊ መገደሉ እና ሁለት አባላትን በፋኖ ነው የመያዛቸውን የአፋ ባሸዋ ቀጠና ምራር አስታውቋል። ይህ በእንዲህ እንዳለ በየለቱ እንዲህ አይነት ውጊያ የሚካሄድበት የአማራ ክልልን 80 በመቶ ተቆጣጥረናል በማለት የተናገሩት የአገዛዙ ሰላም ሚኒስቴር መሀመድ እንድሪስ ናቸው። በትላንትና እለት በሰጡት ቃለ ምልልስ በአማራ ክልል ከጥቂት ቦታዎች ውጭ ሰላም አረጋግጠናል ያሉ ሲሆን ብልጽግና እግር ተክሎ 80 ፐርሰንት ተቆጣጥረናል ማለት ሲናገሩ ተደምጠዋል። ከ80 ፐርሰንት በላይ ባሉት ሙሉ ለሙሉ መዋቅሮቹ ወደ ነበሩበት ተመልሰው አጠቃላይ መሰረታዊ አገልግሎት እየሰጡ ነው ያሉት ያም ማለት ግን ቀሪዎቹም ከመንግስት ተጽዕኖ ውጭ ናቸው ወይም በሌላ ኃይል ቁጥጥር ውለዋል ሳይሆን ከክልሉ የቆዳ ስፋት ከአጠቃላይ የስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ማለት ነው ስለዚህ ይህን ስንመለከት በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ሊያስተዳድር የሚል ኃይል የለም ማለት ይችላለን። የአገዛዙ የፖለቲካና ወታደራዊ ሹሞች ከሚያወሩት በተቃራሪ ሀገሪቱ የቀጠለች መሆን ዓለም ቢረዳም በተለይም በአማራ ክልል ዛሬን ጨምሮ በአራቱም ቀጠናዎች ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ያለው ውጊያ አጠናክሮ መቀጠሉን ግን አገዛዙ አሁንም እየካደ ይገኛል። ኤርትራ፣ የብልጽግና ፖለቲከኞች የሀገርቱን ጥንታዊና ዘመናዊ ታሪክ በመከለስና ማዛባት ጠምደዋል ማለት ወነጀለች። የማስታወቂያ ሚኒስትር የማነ ገብረ መስቀል በተለይም በአሁኑ ሰዓት በአሁኑ ወቅት የብልጽግና ደጋፊዎች ያሏቸውንና ተሳዳቢዎችን በግልጽ ተችተዋል። ከእለት ወደ ዕለት የግንኙነታቸው መበላሸት ይፋ የወጣው ኤርትራና ኢትዮጵያ ባለስልጣናት ቀጥተኛ ባለሆነ መንገድ በነገር እየተጎሻሸሙ አንዳቸው ሌላኛውን እየወቀሱና እየከሰሱ ይገኛሉ። የሁለቱ ሀገራት ገዢዎች አሁን ላይ ከፍተኛ ባለስልጣናትን በማሰማራት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምለስ ከዕለት ዕለት የሚዲያ ትኩረትን እየሳበ መጥቷል። ማክሰኞ ግንቦት 26 2017 ዓ ም በትላንትና ሁለት የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስትር ምላሽ የሚመስልን መልእክት በግልጽ አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ወይም ተሳዳቢዎች ስለ ኤርትራ ማንኛውም ነገር መተቸት ላይ ትኩረት አድርገዋል ብለዋል ይላል ቢቢሲ በዘገባው። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራን ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያ ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር ሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበረ ፕሬዚዳንት ኢሳያስ በአገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችትን ሰንዝረዋል። በዚህ ጉዳይ ላይ የብልጽግና ባለስልጣናት እስካሁን ግልጽ ምላሽ ባይሰጡም ዙሪያ ገባውን የሚያወሩ ካሬዎቻቸውና ሚኒስትሮቻቸው ግን አስተያየት ከመስጠት ወደ ኋላ አላሉ። ይህን የፕሬዚዳንት ኢሳያስ ንግግር ተከትሎ የኢትዮጵያ መከላከያ ሚኒስትር አንዷ ሁነውና በቀጥታ ያልተናገሩ ቢሆንም አሁን ላይ በስም ያልጠቀሷቸውን አካላት ምክር እየሰሙ ብድግ ብድግ ለሚሉ ትንንሽ ኃይሎች የተራጀ እንዳልሆነ ተናግረው ነበር። አምባሳደር ዲና ሙፍቲ ደግሞ ሆርን ሪቪው በተሰኘ ድረገጽ ላይ ባወጡት ጽሑፍ የኤርትራ መንግስት ወታደሮች ከኢትዮጵያ ግዛት እንዲያስወጡና ለኢትዮጵያ መንግስት ተቃዋሚ ታጣቂዎች ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፍ ህብረተሰብ ግፊት ያድርግ ሲሉም ጠይቀዋል። በዚህ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑትና በብልጽግና የተወዳደሩት ዲና ሙፍቲ የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶችን እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም፣ ሲሉም በጽሑፋቸው ላይ ዝተው ነበር። ከዚህ በፊት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዛ ውጭ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ አቋቁመናል በማለት መናገራቸው ይታወሳል። ኢትዮጵያና ኤርትራ በአገዛዞቻቸው ከሁለት አስርታት ዓመታት በላይ በፍጥጫ ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያድ ከተረከቡ በኋላ ሰላማዊ ግንኙነት ተጀምሯል ቢባልም ጉዳይ ወደ ጦርነቱ አምርቶ በትግራይ ና በአማራ እንዲሁም በአፋር ክልል ደም አፋሳሽ ጦርነትን አስከትሏል ታዲያ በአሁኑ ሰዓት ማመራሮቻቸው አስተያየት መስጠታቸውን የቀጠሉ ሲሆን የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል ግን የብልጽግና ፖለቲካ ደጋፊዎቹ የምተሳዳቢዎች ያሏቸው የሀገሪቱን ጥንታዊና ዘመናዊ ታሪክ በመከለስ ና በማዛባት የሆነጀሉ ሲሆን የኤርትራን ምጣ ውሳኔ ሀብትና እምቅ አቅም ዝቅ አድርገው ይመለከቱታል ሲሉም ኮኗቸዋል። የማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት ካለ ጥቅል ፍላጎት ነው ያሉ ሲሆን ይህም የጎረቤት ሀገራትን ለዋላዊ መሬት እስከ መውሰድ ይደርሳል ሲሉ ወንጅለዋል። የማነ ገብረ መስቀል የኢትዮጵያ ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት ሁለት አስርተ ዓመታት በተደጋጋሚ የዳፎይታ ማግኘቷን መዘንጋት የለብንም ይላሉ። የአፍሪካ ቀንድ ለዘላቂ ልማት ትልቅ አቅም አለ ያሉት የማነ ነገር ግን እውነተኛ እድገት የሚ ወሰነው በዓለም አቀፍ ሕግ በማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ሲሉም ለብልጽግና አመራሮች መልእክት አስተላልፈዋል። አምባሳደር ዲና ሙፍቲ በኩላቸው በወር ሪቪው ላይ ባወጡት ጽሁፍ የፕሬዚዳንት ኢሳያስ ዋና ትኩረት የትግራይና የአማራ የብሔር ሚኒሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆነዋል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉም ወንጅሏቸዋል። አምባሳደር ዲና ይህን የፕሬዚዳንት ኢሳያስ ጣልቃ ገብነትን አደገኛ ውጤት ይኖሯል በማለትም ያስጠነቅቃሉ። ፕሬዚዳንት ኢሳያስ በነጻነት በዓል ንግግራቸው ላይ ታዲያ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት አምስት ዓመታት ያወጁት ጦርነት ምን ያህል ተስፋ እንዳቆረጡ የሚያሳይ ነው ማለትም ተናግረው ነበር። የደሞዝ እና የስራ ክፍያ በጠየቁ የሕክምና ባለሙያዎች ላይ ፍርድ ቤት ተጨማሪ የጊዜ ቀጠሮ መስጠቱ ተሰማ። ፍርድ ቤቱ በዶክተር ማህሌት ጉሽን ጨምሮ ሁከት ማነሳሳት የተጠረጠሩ ስምንት የጤና ባለሙያዎች ላይ ተጨማሪ የምርመራ ቀናት ፈቅዷል። የአገዛዙ የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጉሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል ክስ የቀረባቸው ስምንት የጤና ባለሙያዎች ላይ ስምንት ተጨማሪ የምርመራ ቀናትን ፈቅጃለሁ ሲል ተደምጧል። ዶክተር ማህሌትን ጨምሮ ክሱ የቀረባቸው የጤና ባለሙያዎች ከዚህ ቀደም ግንቦት 13 ቀን 2017 ዓ ም በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ቀርበው ፖሊስ 12 ቀናት ጊዜ እንዲሰጠው መጠየቁን ተከትሎም ፍርድ ቤቱ የ12 ቀናት የምርመራ ጊዜ ፈቅዶ እንደነበረ የዶክተር ማሌት ቤተሰቦች ለሚዲያዎች ተናግረዋል። ይህን ተከትሎ ከ12 ቀናት በኋላ በተያያዘው ሳምንት መጀመሪያ ሰኞ ግንቦት 25 ቀን 2017 ዓ ም ፍርድ ቤት የቀረቡ ሲሆን ፖሊስ ምርመሪያን ስላልጨረሱ ተጨማሪ 14 ቀን ይሰጠኝ ሲል ጠይቋል ብሏል። ፍርድ ቤቱን በጉዳዩ ውሳኔ ለመስጠት ዛሬ ረቡዕ ግንቦት 27 ቀን 2017 ዓ ም ቀጠሮ መስጠቱን የተሰማው በዚህ በዛሬ ሁለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማሌት ጉሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል በተጠረጠሩ ስምንት የጤና ባለሙያዎች ላይ የስምንት ቀን ተጨማሪ የምርመራ ጊዜ መወሰኑን የዶክተር ማሌት ቤተሰቦች አረጋግጠዋል። በአገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስዶ የነበሩ አናቶሚክ ፓናዶሊስቶች ዶክተር ማሌት ጎሽን ጨምሮ በዘጠኝ ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ እንደቀረባቸው የዶክተር ማሌት ቤተሰቦች ዋቢ አድርገን መዘገባችን ይታወሳል። ዶክተር ማሌት ጎሽ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ አምስት ሰዓት አካባቢ አራት ኪሎ በአሸዋል ኮንዶሚኒየም ከሚገኝ መኖሪያ ቤታቸው በጸጥታ አካላት መወሰዳቸውም ተዘግቧል። በወቅቱ ታዲያ አዲስ ስታንዳርድ ተመልክቻለሁ ያለውና ፌዴራል ፖሊስ በጽሁፍ ያቀረበው የጊዜ ቀጠሮ የጠየቀ ርብዳቤ የክስ መዝገቡ የተከፈተው በዶክተር ሳሙኤል ኃይሉ ተወልደ መድን ስም ሲሆን ሁከትና ብጥብጥ ማነሳሳት ከጸረ ሰላም ኃይሎች ጋር ተባብረው የከተማ አመፀ መቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ማንን አናክምን በማለትና የእጅ ስልኮቻቸውና ማህበራዊ ሚዲያን በመጠቀም ብሔርን ከብሔር የሚያጋጩ መልክቶችን በማስተላለፍ የሚል ክሶችን አገዛዙ አቅርቦባቸዋል። አናቶሚክ ፓናቶሎጂስት ዶክተር ማሌት ጉሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባብቅ ስርዓት ላይ የሚያጋጥሙ ችግሮችና የጤና የጤና ባለሙያዎችን የስራ ማቆም አድማ ምክንያት ለቢቢሲ ፎከስ ኦን አፍሪካ አስተያየት መስጠታቸውን ተከትሎ እንደሆነ ግን ይታወቃል። በተለይ ልክ እንደ ፓቶሎጂ ክፍላችን በኦንኮሎጂ ክፍል ከአስርተ ዓመታት በላይ ያልተለወጡ ትልልቅ ችግሮች አሉብን ሲሉ አስረድተው ነበር። በተጨማሪም የሕክምና ባለሙያዎች እያጋጠማቸው ስላለው የገንዘብ ችግር ያነሱት፣ የቤት ኪራይና የትራንስፖርት ክፍያ መክፈል አልቻለም፣ ባለፉት ጥቂት ወራት መንግስት ባደረገው የኢኮኖሚ ለውጥ ለመኖር ተቸግረናል ሲሉ አክለዋል። ለስራ ማቆም አድማው ሲናገሩም ድንገተኛ ክስተት ነው ስሜታዊ እንድንሆንና ይህን እንቅስቃሴ እንድናደርግ ያደርገን አደረጃጅት የለም ሲሉ ተደምጠው ነበር አክለውም በሀገሪቱ ሁሉም ነገር ጨምሯል ነገር ግን ደሞዛችን አሁንም እንደቀድሞ ነው ስለዚህ ከዚህ በላይ በዚህ መንገድ መኖር አንችልም ብለው ነበር ነገር ግን አገዛዙ የሀኪሞችን ጥያቄ በትክክል ከመመለስ ይልቅ በሽብርና በፅንፈኝነት እንዲሁም ብሄር ከብሄር በማጋጨት ክስ አቅርበባቸዋል። በቅርብ ቀናትም ታዲያ የአገዛዙ ጠቅላይ ሚኒስትር አብይ አህመድ ከአንዳንድ ሀኪሞች ጋር ሊያደርጉት ያሰቡት ውይይት እኛን አይወክለንም፣ እነዚህ ሐኪሞች ያገዛዙ አደረጃጅቶች የሳተፉ ናቸው ማለት ማህበራት እየተቃወሙት ይገኛሉ። መስክ የፕሬዚዳንት ዶናልድ ትራምፕን የግብርና የውጭ ህግ አሳፋሪና አስጸያፊ ነው ሲል ኮነነ። የባለብዙ ትሪሊዮን ዶላር የታክስ ፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደውን ይህን ህግ በግንቦት ወር በተወካዮች ምክር ቤት አጸድቋል። ማክሰኞ እለት በኤክስ ገጹ ላይ በለጠፈው ጽሁፍ ላይ ይህ ህግ ለማጽደቅ ድምጻቸውን የሰጡ ያሳፍራሉ ነው ያለው ኤለን መስክ። ቢሊኔሩ ኤለን መስክ ታዲያ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪ ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁም ይታወሳል። ኤለን መስክ ቀደም ሲል እቅዱን አሳዛኝ ብለው እየጠራው ቢሆንም አሁንም የሰጠው አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባት ያመለከተው ሆኗል ይላል ቢቢሲ በዘገባው። ደቡብ አፍሪካ የተወለደው ቢሊዮነሩ መስክ ምንም እንኳን ትራምፕ ሁልጊዜ ከእኛ ጋር በመሆን በሁሉም መንገድ ይረዳናል ቢሉም በትራምፕ አስተዳደር ውስጥ ያለው ስልጣን ከቀናት በፊት ግንቦት 23 2017 ዓ ም አብቅቷል። ትራምፕ ግዙፍ ቆ ቆንጆ ህግ ብለው የሚጠሩት ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው አመት ወደ 600 ቢሊዮን ዶላር ከፍ እንደሚያደርገው ተገምቷል። መስክ ህጉን መተቸቱ እንዳስገረማቸውም ተናግሯል። ይህ ስህተት በመስራቱ በጣም አዝናል ይላሉ። ትራምፕ መስክን ካበሳጩት ጉዳዮች መካከል በፌዴራል አቪሽን አስተዳደር ውስጥ የአየር ትራፊክ ቁጥጥርን ያካትተው ውሳኔ እንደነበረ አክሲዮስ ዘግቧል። መስክ አቪሽኑ በእርሱ የስታትስቲክስ መስካቤሽ ቤሽኑ በእርሱ የስታርሊንክ ሳተላይት ሲስተም እንዲሰራ ፈልጎ ነበር ነው የተባለው። ነገር ግን ከቴክኖሎጂና ከጥቅም ግጭት ጋር በተያያዙ ጉዳዮች ምክንያት ተከልክሏል ሲል መገናኛ ብዙኃን በግልጽ ዘግበዋል። በመስክና በትራምፕ አሰራር ውስጥ በነበረው ኃላፊነት ላይ ትች ሲሰነዙር የቆዩ አንዳንድ ዲሞክራቶች አሁን አስተያየቱን በደስታ ተቀብለዋል። የሴኔቶቹ የዲሞክራት መሪ የሆኑት ቼክ ሹመር የአጠቃላይ ሂደቱ አካል የሆነውና የትራምፕ ጓደኛ ኤለን መስክ እንኳን ህጉ መጥፎ ነው ብሏል። ይህ ህግ ምን ያህል መጥፎ እንደሆነ መገመት እንችላለን ብለዋል። ትራምፕ እና ሪፐብሊካኑ በኮንግረስ ውስጥ ህጉ እንዲጸድቅና እንዲፈረም ለሐምሌ አራት ቀን ገደብ አስቀምጠዋል። መስክ በማህበራዊ ሚዲያ የለጠፋቸውን ጽሁፎች ባለፈው ዓመት ህዳር ወር በተካሄደው ምርጫ ከ250 ሚሊዮን ዶላር በላይ ስጦታ በመስጠት ከደግፋቸው ከትራምፕ ጋር አለመግባባት እንዳለው ይጠቁማሉ ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ጊዜ